ከሚንቀሳቀሰው የእግዚአብሔር ጸጋ የተነሳ ሕይወቶ ነገሮ፣ የትኛውም ነገር እንደነበረ አይቀጥልም። ምክንያቱም እግዚአብሔር በዚህ ለእያንዳንዱ ሰው ቀጠሮ ይዟልና። ሻሎም ሻሎም! በጌታ የተወደዳችሁ በተለያየ የዓለም ዙሪያ ያላችሁ ቮይስ ኦፍ ጋድ ቲቪ ተመልካቾች እንዲሁም የማውንት ዛየን ዘሲቲ ኦፍ ዘሊቪንግ ጋድ ኢንተርናሽናል ቸርች አካላት ቤተሰቦች በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ዛሬ መልካምን የምስራችን ይዤ እኔ ወንድማችሁ ሐዋርያ ይድነቃቸው ሽመልስ በፊታችሁ መጥቻለሁ። እሱም የምስራች ምንድን ነው? ላለፉት አርባ ቀናት በእግዚአብሔር ፊት እግዚአብሔር መንፈስ በሰጠን ምሪትና ወጀልን መሰረት በጾምና በጸሎት እንደቆየን ይታወሳል። እንግዲህ የዚህ ጾም ጸሎት መዝጊያ ከፊታችን ባለው ሁልጊዜም በየዓመቱ ቤተ ክርስቲያናችን እንደምታዘጋጀው በኩሪፍቱ ቃለ ሕይወት የገስታውስ ወይም የጸሎት ማዕከል የመዝጊያው ፕሮግራም ከመጋቢት 19 እስከ 21 ነው የሚሆነው። በ21 ግን ዛ ያለንበት የጸሎት ስፍራ ላይ ብዙ ሰዎች ስለማይዝና ከተለያየ አለማት እናንተን ጨምሮ ወደ ቤተ ክርስቲያን መምጣት እንደምትፈልጉ ስለምናውቅ የመዝጊያውን ፕሮግራም በ19 ና በ20 እዛ ከአብሮ ሰራተኞች ከፓርትነሮች፣ እንዲሁም ከቤተ ክርስቲያን አገልጋዮች፣ ከአጥቢያ መሪዎች ጋር የወንጌልን ስራ አብረውን ከሚሰሩ ቅዱሳን ጋር እንጸልያለ የመጨረሻው ዝናብና በረከትና ግን ሁላችሁም እንዲያገኛችሁ ይህን ማስታወቂያ ወደ እናንተ ይዤ መጥቻለሁ። እሱ መጋቢት 21 መዝጊያው ቀን ላይ በቢሾፍቱ አጥቢያችን ነው የሚኖረው፣ በግሎሪ ቻፕል ማለት ነው። ከማለዳው አንድ ሰዓት ጀምሮ እንድትመጡ ኢንከረጅ አደርጋችኋለሁ። ምክንያቱ ከየአጥቢያው መሪዎች ይመጣሉ፣ አገልጋዮች ይገኛሉ። ከተለያየ አለም ሰዎች እንደሚመጡ አውቃለሁ። ቦታ ሞልቶባችሁ ተቸግራችሁ እንዳትመለሱ በጠዋትኑ እኔ ወንድማችሁ ሐዋርያው ይድነቃቸው ሽመልስ እንግዲህ ላለፉት ስምንት ዓመታት እግዚአብሔር የሰጠኝን ጸጋ በነፃ ነው የምሰጠው። እግዚአብሔር ወደዚህ ፕሮግራም የምጋብዛችሁ የምትገዙት ዘይት ወይም ሌላ አንዳንድ ባዕድ ነገሮች አዘጋጅቼ ሳይሆን ላለፉት ስምንት ዓመታት እንደምታቁኝ በሚዲያም በአካልም እግዚአብሔር በነፃ የሰጠኝን ጸጋ በነፃ በማገልገል ነው የምታወቀው። ሌሎች ተጋባዥ ዘማሪያን አገልጋዮች ከኔ ጋር ያገለግላሉ። ጌታ ይረዳኛል። ከዚህ ጾም ጸሎት በኋላ ደግሞ እሁድ ቀን ለእያንዳንዱ ሰው በእጅ በመጫን በዘይት የምጸልይበት የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም የምንወስድበት የጌታን ራት አብረን የምንካፈልበት ድንቅ የሆነ ፕሮግራም ተዘጋጅቷል። የዚህ በረከት ተካፋይ እንድትሆኑ ከተለያየ አገር፣ ከተለያየ ስፍራ፣ ከተለያየ ቦታ በቢሾፍቱና በአካባቢው የምትገኙ እንዲሁም በውጭ ሀገራት፣ በአረብ ሀገራት፣ በአውሮፓ በተለያየ ጉዳይ ያላችሁ የእግዚአብሔርን እጅና ክንድ ማየት የምትፈልጉ ቅዱሳን ወደዚህ ፕሮግራም መታችሁ የእግዚአብሔርን ጸጋና ኃይል እንድትካፈሉ ቤተ ክርስቲያን ጥሪዋን ታቀርባለች። ሁላችሁም ወደዚህ ፕሮግራም ለመውጣት ምንም አይነት ገንዘብ ክፍያ፣ ምዝገባ፣ ምናምን አይፈልግም። ሁሉ እኩል ይገለገላል። ሁሉ ምክንያቱም አብራችሁን የኖራችሁ ሰዎች ይህንን ስለምታውቁ ማለት ነው። ስለዚህ የተለየ ነገር አይኖረው መገኘት ቀድሞ መምጣት ነው የሚገኘው በጉጉት መምጣት ነው። ብትችሉ ደግሞ ዛሬ ከአንድ ሳምንት በፊት ነውና ይህን ማስታወቂያ የነገርኳቸው ያለሁት ለሚቀጥሉት ሰባት ቀናት ደግሞ ከኛ ጋር ጾማችሁና ጸልያችሁ ጆይን ብታደርጉን መልካም ይሆናል። በህይወታችሁ መልካም ነገር ይሆናል። ምክንያቱም በጾምና በጸሎቱ ውስጥ ብዙ ቀንበር እንደሚሰበር መጽሐፍ ቅዱስ ይነግረናል። ኃይላት እንደሚሻሩ መጽሐፍ ቅዱስ ይነግረናል። እርግጠኛ ሆኜ የምነግራችሁ የአምላክ እጅ በላይ ላይ ስላለች ብዙ ድንቅ፣ ብዙ ተአምራት፣ ብዙ መፈጣት፣ ብዙ ነፃ መውጣት፣ ብዙ ቀንበር መሰበር ይሆናል። በዛን ቀን ሁላችሁም እንድትገኙ ቤተ ክርስቲያን ጥሪዋን ታቀርባለች በያላችሁበት አብዝቶ ይባርካችሁ አብሮ ሰራተኞችና ፓርትነሮች ከመጋቢት 19 ጀምሮ 19ና 20 በኩሪፍቱ ቃል ሕይወት እንድትመጡ እናንተን ቀድሜን ከረጃ አደርጋለሁ የተለየ ጊዜ የምናሳልፍበትም ጊዜ ስላለ በዚህ አጋጣሚ ከአዲስ አበባም ከተለያየ አገር ያላችሁ የቪዲዮ የሚደርሳችሁ እናንተ ቀድማችሁ አርብ ሌሊት ኩሪፍቱ ማዕከል የጸሎት ማዕከል እንድትገቡ አበረታታለሁ ግን ማንም ሰው እንዳይቀር የሚለው መጋቢት 21 ላይ ለሁሉም ሰው እጅ የጫንኩ የምጸልይበት በእግዚአብሔር መንፈስ ምሪት የትንቢት የፈውስ ኃይል ማገልገል የሚያገለግልበት ፕሮግራም ነው የሚሆነው። እግዚአብሔር ይረዳኛል። ሁላችሁንም ጌታ ኢየሱስ አብዝቶ ይባርካችሁ። በዛ ፕሮግራም ላይ እንገናኛለን። ከሚሰሙት የጸጋ ቃልና ከሚንቀሳቀሰው የእግዚአብሔር ቃል የተነሳ ሕይወቶ ነገሮ፣ የትኛውም ነገር እንደነበረ አይቀጥልም። ምክንያቱም እግዚአብሔር በዚህ ለእያንዳንዱ ሰው ቀጠሮ ይዟልና መጋቢት 21 7ኛ ወር 2017 የሚቀጥለው እሁድ ከአንድ ሰዓት ጀምሮ በቢሾፍቱ ግሎሪ ቻፕል እንገኛለን። አዲሱ ቻፕላችን ላይ ነው። ኢኖቫ ንግድ ባንክ ጎን ያለው ኢየሱስ ቤተ ክርስቲያን ጎን ያለው ቻፕል ቻፕ ነው የምትመጡት። ድሮ የምታውቁት ሰዎች የድሮ ቻፕላችን እንዳትመጡ፣ አዲሱ ቻፕላችን ነው የምትመጡት። ጌታ ኢየሱስ ይባርካችሁ። ሻሎም